ሰላም፣ እንዴት ናችሁ? ዛሬ የማሳያችሁ ነገር በ2017 ዓ.ም የትምህርት ምዘናና ፈተናዎች አገልግሎት ለሚሰጣቸው ፈተናዎች የሚጠቀመውን የመልስ መስጫ ወረቀት እንዴት መጠቀም እንዳለባችሁ መረጃዎችን ከየት እንደምትሞላቸው እና እዚ መልስ መስጫ ወረቀት ላይ ማድረግ ያለባችሁ እና ማድረግ የሌለባችሁን ነገር ነው የምነግራችሁ። ሶስት ነገር ይኖራችኋል፦ የጥያቄ ወረቀቱ አድሚሽን ካርዳችሁ እና የመልስ መስጫ ወረቀቱ ይኖራቸዋል። ከነዚህ ነው ሁሉንም ነገር የምትሞሏቸው ማለት ነው። ስለዚህ የመልስ መስጫ ወረቀታችን ይሄ ነው። ይህን የመልስ መስጫ ወረቀት ነው የምንጠቀመው። እዚህ ጋ የሚጠይቀ ሶስት ነገር አለ። የመጀመሪያው የመጀመሪያው ሙሉ ስም፣ ሁለተኛው የትምህርት አይነት፣ ሶስተኛው ደግሞ ትምህርት ቤት። እነዚህ ነገሮች የምናገኛቸው ከአድሚሽን ካርዳችን ጋር ነው። አድሚሽን ካርዳችን ጋር መተን የምናገኘው የመጀመሪያው ሙሉ ስም እዚህ ጋ አለን። እስከ አያታችን እሱን ወስደን በካፒታል ሌተር እንጽፋለን። ከዛ ትምህርት ቤት እዚህ ጋር አለን። ሳብጀክት ደግሞ እዚህ ጋር አለን። እንግሊዝኛ ከሆነ እንግሊዝኛ፣ ከዛ ማትስ ከሆነ ማትስ፣ አብቲቲዩድ ከሆነ አብቲቲዩድ። እዚህ ጋር የምናገኘው ነገር እሱን ነው ማለት ነው። ስለዚህ ሶስቱ ነገሮች ስንሞላ አሁን እዚህ ጋር ያገኘናቸውን ነገሮች ስም የምንጽፈው እዚህ ጋር ነው። ስማችንን የምንጽፈው የአባታችንን ስም የአያታችንን ስም እዚህ ከታች እናንተን ኢንዲኬት ለማድረግ ነው እንጂ ስለ ስም መጻፊያ አደለም። እዚጋ የተቀመጡት ከላይ ከነጩ ቦታ ነው። ትምህርት ቤትም ልክ እንደዚሁ ነው። እዚጋ ነው የምንጽፈው። ሰብጀክት ትምህርት ቤትም እዚሁ ጋ ነው የምንጽፈው ማለት ነው። ነገር ግን ትምህርት ቤት ስንጽፍ አንድ ማስታወስ ያለብን ነገር ምንድን ነው? ትምህርት ቤታችንን የምንጽፈው በቅንፍም ካለው እዚጋ ስኩል በቅንፍ ያለውንም ጭምር ነው የምንጽፈው። በቅንፍም ካለው ከነቅንፉ እንጽፍና ከዛ ደግሞ እኛ ስንማር የነበርነው በምን አይነት መልኩ ነው ለምሳሌ እዚህ ጋር እኛ በሬጉላር ነው የተማር ነው በናይት ነው የተማር ነው ወይስ በፕራይቬት፣ ትምህርት ቤቱን ከጻፍን በኋላ በቅንፍ እናስቀምጣለን። በቅንፍ ሬጉላር ነው፣ ፕራይቬትንን፣ ናይትንን፣ ዲፌንስን እናስቀምጣለን። እሱ ማለት ነው። ሌላው ማድረግ ያለብን ነገር እዚህ ጋር የምናገኛቸው በጣም ወሳኝ ነገሮች አሉ። እዚ ጋር ያሉት ነገሮች በሙሉ በጣም ወሳኝ ነገሮች ናቸው። ሲስተሙ የሚያውቃችሁ እናንተን እዚህ ጋር በምትሞሏቸው መረጃዎች ነው። የእናንተን አንሰርሽት የሚያውቀው እዚህ ጋር በተሞላው መረጃ ነው። ለምሳሌ የሬጅስትሬሽን ነንበር አለን። ይሄ ሬጅስትሬሽን ነንበር ቁጥሩን መጀመሪያ እንጽፋለን። የምንጽፈው ወይም የምናገኘውን ቁጥር ያን የምንጽፈውን ቁጥር የምናገኘው ከአድሚሽን ካርዳችን ጋር ነው። ይኸው እዚህ ጋር ይሄ ሬጅስትሬሽን ነንበራችን ነው። ሰባት ዲጂት ሬጅስትሬሽን ነንበር አለን። ይችን ቁጥር ወስደን የቱ ጋር እንጽፋታለን? እዚቹ ጋር በእያንዳንዷ በስኩዌር በስኩዌር ወይም በሬክታንግሏ ወስደን ቁጭ እናደርጋለን። አንድ ሁለት ሶስት ከሆነ ለምሳሌ እዚህ ጋር ጽፈዋለሁ። ይህም መጽሐፍ ብቻ ግን በቂ አይደለም። ሲስተሙ የሚያውቀው በጻፋችሁትን ቁጥር ማጥቆር አለባችሁ። ባጠቆራችሁት ነው የሚይዝላችሁ። ለምሳሌ እዚህ ጋር የጻፋችሁት አንድን ነው፣ በዚችኛ ኮለምን መታችሁ እዚችኛ አንድን ማጥቆር አለባችሁ። ስታጠቁሩ እዚህ ጋር የሚያሳያችሁ መሰረት ሙሉ ክቡን ነው የምታጠቁሩት፣ ሙሉ ክቡን ሁለትም ከሆነች ደግሞ በዚችኛ ሮመጥቼ ሁለትን አጠቁራለሁ እዚህኛው ላይ ሁለትን ለማጥቆር እዚጋ መጥቼ ሁለትን ካጠቆርኩት ለዚህ ነው የሚይዝልኝ እንጂ ለዚህኛው አይይዝልኝም። ሁለት ማጥቆር ደግሞ አይቻልም። አንድ ኮለመን ላይ አንድ ብቻ ነው ማጥቆር የሚቻለው። ሶስት ከሆነችም መጥቼ ሶስትን በራሷ ኮለመን ሶስትን አጠቆራለሁ ማለት ነው። ሌላው እስኩል ኮድ ነው። እስኩል ኮድ የምናገኘው ከዚያው ከአድሚሽን ካርዳችን ነው። እዚህ ጋር ባለ ስምንት ዲጂት አለን። እዚህ ጋር ለማሳየት በእናንተ ቲፍርጌው ነው ባለ ስምንት ዲጂት ቁጥር አለን 0334 ምናምን ስለዚህ እሱን ደግሞ ይህን ስኩል ኮዳ መተን እዚሁ ጋር እንጽፋለን ማለት ነው። ስኩል ኮዳችንን ለምሳሌ 03 ይላል 03 የሚለውን እዚጋ ጽፋለሁኝ። ከዛ ዜሮን እዚጋ አጠቁራለሁ ሙሉ ክቧን ሶስትንም እዚህ ከመጥቼ ሶስትን አጠቁራለሁ። ከዛ ልክ እነዚው ይሄኛው ሪጅን ነው 34 ወይ ደግሞ 03 02 ከሆነ 02ን እዚጋ ጽፍና 0ን ሁለትን እያልኩኝ ሙሉ አጠቁረዋለሁ ማለት ነው። ጽፍና አጠቁረዋለሁ። ሌላው ቡክሌት ኮድ ነው። ቡክሌት ኮድ ደግሞ እናንተ የምትፈተኑት የጥያቄ ወረቀት መለያ ቁጥር ነው። ስለዚህ ያ ቁጥር እናንተ ለምትሰሩት መልስ ይሄኛው ቁጥር በጣም ወሳኝ ነው። የእናንተ መልስ በዚህ ቁጥር ውስጥ ነው ያለው። ስለዚህ እናንተ ምንድነው የምታደረጉት? ይሄኛው መልሳችሁን አምታችሁ ቡክሌት ኮዳችሁን ከዚህ ጋር ነው የምትወስዱት። ከሳብጀክት ከምትፈተኑበት ጥያቄ ወረቀት ላይ ነው ያለው። እሱን ወስዳችሁ ትጽፉትና ለምሳሌ ስድስት አስራ ዘጠኝ ከሆነ መጥቼ ስድስት አስራ ዘጠኝን እጽፈዋለሁ እዚህ ጋር ስድስት አስራ ዘጠኝ ከዛ ስድስትን መጥቼ እዚህ ጋር ጠቁራታለሁ። ስድስት እች ከሆነች እችን መጥቼ ጠቁራታለሁ። አንድ ደግሞ አንድን እዚህ ጋር ጠቁራለሁ። ዘጠኝ ከሆነች ደግሞ ዘጠኝን መጥቼ እዚህ ጋር ጠቁራለሁ ማለት ነው። በእያንዳንዱ ኮለመን ነው የምታጠቁሩት። ሌላው ሰብጀክት ኮድ ነው። ሳብጀክት ኮድን ያው እዚህ ጋር እያሳየኋቸው ያለሁት ጂኦግራፊ ነው። ይሄንም የምታገኙት ከአድሚሽን ካርዳችሁ ጋር ወይም ደግሞ ለምሳሌ ጂኦግራፊ ዜሮ ሰባት የሚላል እዚህ ጋር ወይም ከጥያቄ ወረቀቱ ጋር ማግኘት ትችላላችሁ ዜሮ ሰባት ስለዚህ እሱን አመጣችሁ ምን ታደርጋላችሁ? ትጽፉታላችሁ እዚጋ ዜሮ ሰባትን ከጻፋችሁ በኋላ ዜሮን መጀመሪያ ታጠቁራላችሁ፣ ሰባትን ደግሞ በሁለተኛው ኮለም ላይ መታችሁ ታጠቁራላችሁ ማለት ነው። ይሄን መረጃ በትክክል ካላጠቆራችሁ፣ ይሄኛው መረጃ በትክክል ካልተሞላ፣ እዚ ጋ የምትሰሩት ስልሳም ይሁን ሰማኒያም ይሁን መቶ ጥያቄ ከመቶ ብታመጡት ለእናንተ የሚሰጣችሁ እዚጋ በሞላችሁት መረጃ መሰረት ስለሆነ እናንተ ትኩረት ማድረግ ያለባችሁ ትክክለኛ መረጃውን መሞላቱን ከዚያ እያንዳንዷን ጥያቄ ደግሞ በትክክል መስራታችሁን ቼክ ማድረግ መቻል አለባችሁ ማለት ነው። ሌላው እዚህ ጋር ስታጠቁሩ ሙሉ ክቡን አጥቁሩ። አንድ፣ ሁለተኛ አንድ መልስ ብቻ ነው ማጥቆር የምትችሉት። ሁለት ሶስተኛ ማድረግ የምትችሉት ነገር አንድ መልስ ካጠቆራችሁና ከተሳሳታችሁ፣ አጋጣሚ ቢን አጥቆራችሁ ነበር እዚጋ ቢን አጥቆራችሁ ነበረ፣ ነገር ግን ሲን ለማጥቆር ፈለጋችሁ እንደገና አስታውሳችሁ ወይም ተሳስታችሁ ሊሆን ይችላል። ስለዚህ ቢን በደንብ ማጥፋት አለባችሁ። ያ ማለት ወረቀቱ እስኪቀደድ ሳይሆን በደንብ እስኪለቅ መቀለል አድርጋችሁ በደንብ በኖርማል ላፒስ በአሪፍ ላፒስ መጠቀም አለባችሁ እና ጥሩ እርሳስ መጠቀም አለባችሁ ብላክ የሚያደርግ እሷን በደንብ ካጠፋችሁ በኋላ ሲን ታጠቆራላችሁ። ካልሆነ ሁለት መልስ አሁን ነካ አርጋችሁ ከተዋችሁት፣ ሁለቱንም እንደተጠቆረ ከያዘው፣ ሁለት መልስ ደግሞ አይቻልም። ሁለት ማጥቆር አይቻልም። ባዶ ማጥቆርም አለማጥቆርም አትችሉም። ባዶ መተው ስለዚህ ባዶ መተውም አትችሉም። ሁለት ማጥቆር አትችሉም። በደንብ ሳታጠፉም ሌላ መልስ መቀየር አትችሉም። እሱንም በደንብ መጠቀም መቻል አለባችሁ ማለት ነው። ሌላው እዚህ ጋር አንድ ልነግራችሁ የምፈልገው ነገር ምንድን ነው ስትጠቀሙ መምህሩ የሚጽፍላችሁ ቡክሌት ኮዳለች ለምሳሌ 619 ስለሆነ መምህሩ 619 ነው የሚጽፈው እናንተ ለቁረጃ የሚሆን ለሌላ ነገር ብላችሁ 620ን ያለበትን የ620 ተማሪን እጽፋለሁ ወይ እንደዚህ አደርጋለሁ ብላችሁ 620 ብትቀይሩ መምህሩ እዚህ ጋ የጻፈውን ቼክ አድርጎ ነው ሲስተሙ የሚይዝላችሁ ስለዚህ መምህሩ የጻፈው እና እናንተ የጻፋችሁት ተመሳሳይ መሆን መቻል አለበት ተመሳሳይ መሆን መቻል አለበት። መምህሩ እንኳን ቢሳሳት የተሰጠ የሰጠኝ አንሰር ሺት ቡክሌት ኮዱ ይሄ ስለሆነ ትክክል አይደለም ብላችሁ መንገር አለባችሁ ማለት ነው። ስለዚህ እናንተ የጻፋችሁትና መምህሩ የጻፈው ቡክሌት ኮድ ተመሳሳይ መሆን መቻል አለበት። መልካም እድል ይሆንላችሁ።